የአርባምንጭ ዩኒቨርሲቲ ክርስቲያን ኤድ ከተሰኘ ግብረሰናይ ድርጅት ጋር በመሆን ያስገነባው የዲንጋሞ ፒኮ የሃይድሮኤሌክትሪክ ኃይል ማመንጫ ፕሮጀክት የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የደቡብ ኢትዮጵያ ክልል ስምስታድር አቶ ጥላሁን ከበደና ሌሎች ከፍተኛ አመራሮች በተገኙበት ተመርቆ አገልግሎት መስጠት ጀምሯል። በመርሃ ግብሩ ላይ የተገኙት የውሃና ኤነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ በሀገር አቀፍ ደረጃ የኤሌክትሪክ ኃይል ተጠቃሚ ህዝብ ቁጥር 54 ከመቶ ብቻ መሆኑን በመጥቀስ ለመመለስ ብርሃንን ለዜጎች ለማዳረስ በሚደረገው ጥረት ውስጥ የተፈጥሮ ጸጋዎችን በአግባቡ መጠቀም እንደሚያስፈልግ ገልጸዋል። ሌሎች የተፈጥሮ ጸጋዎቻችንን በአግባቡ መጠቀም ይኖርብናል። ከዚህ ውስጥ የፀሐይ ኤነርጂ አንዱ ነው። ላለፉት አመታት የተከበሩ አፈ ጉባኤ በአፍሪካ አስደማሚ የሆኑና በግዙፍነታቸው የታወቁ ትላልቅ የሶላር ፕሮጀክቶችን አስመርቀን ለህዝባችን አገልግሎት አብቅተናል። ሁለት ሜጋዋት ፓወር ለመጀመሪያ ጊዜ በአፍሪካ ስናስመርቅ ለዛሬ አራቱ አካባቢ ነው። ሌላው ተፈጥሮ ምንጫችን የሚኒ ሃይድሮ ነው፣ ወይም ፒኮ ሃይድሮ ማለትም ከስሞል ሃይድሮ በታች ያሉ ሃይድሮች በአጠቃላይ ማለት ያህል ነው። ስለዚህ እነኝህ ቴክኖሎጂዎችን እነኝህ ሚኒ የሃይድሮ ፓወር ፕሮጀክቶችን ጀሬት ማድረግ የህዝባችንን ተጠቃሚ ማድረግ ይኖርብናል። ፕሮጀክቱ በዚህን ወቅት ተመርቆ አገልግሎት መስጠት መጀመሩ ለአርባ ምንጭ ዩኒቨርሲቲ ልዩ ትርጉም እንደሚሰጠውና የጥናትና ምርምር ስራዎችን መነሻ አድርጎ መሰራቱን የዩኒቨርሲቲው ከፍተኛ የስራ ኃላፊዎች ተናግረዋል። ዲንጋሞ ፒኮ ሃይድሮ ፓወር ግንባታ በስኬት መጠናቀቅ እና በዚህ ጊዜ አገልግሎት መጀመር ለዩኒቨርሲቲያችን ልዩ ጠቀሜታ አለው። እንደ አንድ አንጋፋ የምርምር ተቋም በአሁኑ ወቅት ወደ ራስ ገዝ ዩኒቨርሲቲነት ለመሸጋገር ዙሪያ መለስ ሪፎርሞችንና መሰረታዊ ለውጦችን እየተገበርን እንገኛለን። ይህ ስኬት ለምርምርና ለማህበረሰብ ተኮር ስራችን ያለንን ዝግጁነትም ያሳያል። አሁን በዋናነት ፍልስፍናው እየሄደ ያለው የማህበረሰብ ጉድኝ ስራዎች ጥናትና ምርምርን መነሻ ያደረጉ እንዲሆኑ ይመከራል። ለአብነት ዛሬ አስመረቅ ነው የፒኮ ሃይድሮፓወር በጋሞ አካባቢ ያለው የውሃ መቃቀም ምንድነው የሚለውን ጥናት ተከትሎ የተሰራ ተመልካቾች እንደምትመለከቱት ከፍታ ስፍራ ላይ ነው የምንገኘው። ከዚህ ስፍራ በውሃው ግፊት ሄዶ ነው ኃይል የሚያመነጨው። የኤሌክትሪክ ኃይል የሚያገኙትና የአካባቢውን ማህበረሰብ ወደ ስድስት መቶ የሚሆኑ አባወራዎችን ፕሮጀክቱ ተጠቃሚ ያደርጋል። ብርሃን በማግኘታቸው እንግዲህ ብዙ መጠቀማቸውንና ለአዳዲስ ስራዎች በር መክፈቱን የአካባቢው ነዋሪዎች ይናገራሉ። መብራቱን እነሱ ከጀመሩ በኋላ መለስተኛ ክሊኒክ ሰርቸዋለሁ። ከዚህ በፊት መብራትና በመንገድ ምክንያት ማይሞት የሚገቡ ሰዎች እየሞቱ ምን የሆኑ ነበር። አሁን በመብራቱ በመጣው አሁን ማንበብ ጀምሯል። ትምህርት ጀምሯል። ይኸው አሁን እንጨት ማሽን ላስገባ አዘጋጅቸዋለሁ። ሀይጎዲ አሁን ፈጣሪ ይመስገን ሐኪም ቤት ከሄድን ሳንቸገርን እንታከማለን። ከቤታችን ጀምሮ ብርሃን በማግኘታችን እናመሰግናለን። ዛሬ ላይ ብርሃን አግኝተናል። አዲስ እንደተወለደ ሕጻን ነው የሆን ነው ደስታችን ይህን ያክል ነው ብዬ ለመግለጽ በጣም ከባድ ነው። ኢትዮጵያ ከትላልቅ ወንዞቿ 45 ሺህ ሜጋዋት ድረስ የኤሌክትሪክ ኃይል ማመንጨት እንደምትችል በዚህን ወቅት የተመላከተ ሲሆን ከፍተኛ ትምህርት ተቋማት በዘርፉ ችግር ፈቺ ምርምሮችን ወደ መሬት የማውረዱን ስራ አጠናክረው ሊያስቀጥሉ ይገባልም ተብሏል።